ከምትናደጂ ፈልጋለሁ ብልሽ ይገለኛል። እኔ ምልህ አንቺ የምትይኝ ምን አራበህ አሁን በለው። ምን ነው ነፈር ብላ ምን አንቺ ምንም ምን ነው ልታገርቢልኝ ፈልጋች ነበር? ኧረ እኔማ በምን አቅሜ የሰራሁትን በኮ ሰራት ነዋ። ጀመረህ ደግሞ። ለማንኛውም ስራልኝ ብትይኝ እንቢ አልልሽም እናቴ ስለ ሴት ልጅ ክብር በደንብ አስተምራ እና አስጠንቀን ያሳደገችኝ። መጣው እንደ መግቤ ልብላ እንጂ እንዴት አድርጌ እንደማስወጣ ያውቃለሁ። የት ገባ ነው የሚባለው? እሺ፣ በዚህ ሰዓት እኔ ምን አውቃለሁ። ሆነ አሁን ይሄው፣ እመጣለሁ ብሎ የወጣ ልጅ እስካሁን ድረስ አልመጣም። ኪራይ የሆነ ነገር ሳይሆን አልቀርም። ስለዚህ ሲመጣ ተረጋግተን ልኖረው ይገባል። በአንቺ ደግሞ ምንድን ነው የምትይው? ተረጋግተን አንገርፈው ነገር አለ። ይህ ትልቅ ሰውዬ በሰላም ብቻ ወደ ቤት ይምጣ እንጂ። ሰዎች፣ እኔ በጣም ጨንቆኛል። ምን እያልክ ነው? ከእነሱ መካከል እኮ ወንድ እሱ ብቻ ኪራ

መነጋገር አለብን። ማነ ምንድን ነው? የኪራ ጓደኛ ነኝ። ቆይ ኪራ ከመቼ ጀምሮ ነው የማላውቀው ጓደኛ ይኖሩ እንደማትለያዩ በጣም ወዳጅ እንደሆናችሁ ከሞላ ጎደል ኪራ ነግሮኛል። አልገባኝም። ቆይ መቼ ነው ጓደኛ ማቾች የሆናችሁት? ከትላንት ጀምሮ። ትላንትና የተመሰረተ ጓደኝነትን ነው ዛሬ ላይ የምታወሩ? ጽናት ቃላቶች ፈጥነው ከአንድ በትሽ እንዲወጡ አትፍቀጅላቸው። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ ያሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት። ባልለን ጽናት ክፍል በባለፈ ክፍል ስልሳ ስምንት ላይ አይተን ነበረ። ኪራይ እንግዲህ በመጠጥ እንግዲህ ሀዘኑን እትን ያለ ነበረ። አሁን ደግሞ ጓደኛ ይዘዋል ማለት ነው። ህይወቱ ማጥፋትም እንግዲህ ትተዋል ማለት ነው። ጽናትም በጣም አዝናለች። በጣም ተጨንቃለች። ኪራይ ቤት አልገባም። ውጭ እየጠጣ ነው ማለት ነው። ጓደኛ ይዘዋል ማለት ነው። አንድ ጓደኛ እየተከታተለው ነው ማለት ነው። ከዛም በኋላ ጥንብት ብሎ ሰክሮ መጥተዋል ማለት ነው። ጽናትም እንግዲህ ኪራይ ምን ሆነ ካል ኪራ ምን ሆነ ነው ምን ሆነው ትላለች። አሁን ግቢ እናተኝ ይላታል። እንዴ አንተ የት ልተኛ ነው እኔ ገብቼ ብቻዬ የምተኛው ትላለች። እንዴ ግብትሻ አትተኝም እንዴ ተነጋ ማለት ምናምን እያለ እየቀባጠረ ይገኛል ማለት ነው። ምንድ ነው የምታወራው አልገባኝም? ትለዋለች አንቺ አንቺ ገብተሽ ለምንድነው ለምንድ ነው ማተኝ ይላታል። ስለዚህ እኔ በዚ በዝርዝር ማስረዳት የለብኝም ይላታል። እሺ በቃ አሁን ስለሰከርክ ነው፣ ግባና ተኛ፣ ነገ እናወራለን ትለዋለች ማለት ነው። ፅናትን፣ ነገ የሚባል ነገር የለም እያለ ነገ የእኔ መጨረሻ ነው ይላል። ምንድ ነው የምትለው አልገባኝም ኪራይ ኦሆ ይላታል። ወንድ ልጅ ያረጋል እንጂ አያወራም፣ ያለ እንግዲህ ሶፋ ላይ ደርገም እንዳለ። እሺ ግባና ተኛ ትለዋለች። ከዛ በኋላ እሷም ተጨንቃ ቆይ ኪራ ባለፈ ነገር እያወቀስከኝ አይደለም እያለች እንግዲህ ሶፋ ላይ እንደተኛ ጃኬቱ ታወጣለትና ልብስ አምጥታ ታለብሰዋለች። እሱ ደግሞ መስካር ቀርቡ እንደተኛ ይለፈልፋል ማለት ነው። ጽናትን ደግሞ አልገባትም። እሱ ሕይወቱ ለማጥፋት ሙከራ እያደረገ ነው ማለት ነው። ፅናት ግን ምንም ነገር አልገባትም በጣም ተጨንቃለች ከዛም በኋላ ሶፋ ላይ ነው እሷም ያደረችው እሱም ሶፋ ላይ ቁጭ ብላ አይነኑን እያየች ነው ያደረችው ማለት ነው እሷም በጣም ተጨናንቃለች ከዛም በኋላ ሰናይትና እንግዲህ ሰናይትና ሄኖክን እንግዲህ ሰናይት ቤት ሄዶ ነበር ለማንኛውም ማታ ማታ በጣም ብቻሽን ነው እንደምታወሪ ማን እኔ ብለዋለች ሰናይት ማለት ነው አዎ እህቴ እህቴ እያልሽ እኮ ተኝተሽ ታወሪያለች። ተሳስተሽ ይሆናል። በቃ አሁን ሂድ ወደ ቤት ትለዋለች። እሺ ለማንኛውም ማታ የሰራውለች ቆንጆ ምግብ አለ እሱ ላምጣለች። ነቢ ለማንኛውም ደህና ወይ ክብሩም ትለዋለች። ወዬ አመሰግናለሁ። ከዛ ሁለቱም በፈገግታ ፍቅር ብጤ እንግዲህ ፈገግ ያሉ። እሺ እሺ ኮሰረቴ እያለ እንግዲህ አንተ ምንድን ነው አንተ ኮሰረቴ ከዛ በኋላ እሷን ደግሞ በጣም ተዋት፣ ታፈቅረዋለች። ፎንካ እየገባላት ነው ማለት ነው። ጽናትን ደግሞ ኪራይ በተኛ በትን ቁጭ ብላ ሶፋ ላይ ቁጭ ብላ አድራለች። አይን አይኑን ታየዋለች ማለት ነው። ኪራይም እያነቃ ነው ከእንቅልፉ ማለት ነው። ከእንቅልፉ እያዛጋም እየተነሳ ነው ማለት ነው። ከዛ እንዲህ ስልኬስ፣ ማታ ስልኬ አላመጣሁም፣ ስልኬስ እያለ ጃኬቱን ይዞ ወደ ስልኩ ላይ የሮጠ ሄደ። ቆይ ምን እየተፈጠረ ነው? ትላለች ጽናት እንዲህ ምን ሆኖ ነው ሄ ልጅ ብላ የተኛበትን ቦታ ታንጥፈዋለች ማለት ነው። እሷ ምንም የምትል ነገር ግራ ገብቶታል። እሱን ወደ ስልኩን ያው መጠጥ ቤት ጓደኛው እሱ ጋር ነው የሄደው። እንፅናት አሁን እዚህ ጽናትና መራዊትን ሰኒ ሊጠይቁ ሄደዋል ማለት ነው። አሁን ትለታሸሽ ይተውሻል። ጽናት የምንሆነችና፣ ከቅድም ጀምረ ዝም ብለሻል። ኧረ ምንም አይደለም፣ ደህና ነኝ። ትናንትና ኪራይ ሰክሮ ነበረ። ያመጣው ማን ኪራይ? ትላለች አለች። አው እና ደግሞ አወራሩ ልካ ነበረ ነጋቴኝም ምናምን ነበረ ሲል ነበረ ትላለች። እንዴ ለምን መልአክም በደንብም ሳላወራው ነው የተኛው? እንዴ ናሆሜኮ ሳንተኛ በጊዜ ሲደውለት አያነሳም ነበረ? እንዴ በድንገት የተውን ባህሪ የሚጀምረው አልሰጋጨችውም አይደለም ኧረ አንቺ እያለሽ ከወጣ ነው ትላለች። እና ምን ሆነ አላቅም እንግዲህ፣ ግን የእናቱን ሞት እያደረ የባሰ ነው የተሰማ ነው መሰለ። እንዴ እሱማ ተነጋግረንበት አይደለም እንዴ ሁሉም ለፈጣሪ ስትወጣል። ከዛ በኋላ መራዊት አይሰኒ አንድ አንድ ሀዘኖች እኮ እያደረ ነው የሚፀኖት ትላለች። እሱማ ልክ ነሽ ትላለች ሰኒ፣ አንጥርትሽን ሰርስሮ እድሜ ልክሽን ቢሆን በሆንሽም ሲያሰቃይሽ ነው የሚኖረው። ጠዋት ራሱ ምን እንደሆነ ጣልኩኝ፣ ግን ቁርሲ ራሱ ሳይበላ ነው የወጣው ጥላ ላይ ጽናትን ወይ አውራው ልበለው እንዴ በፍጹም ምሩ፣ አሁን እኮ ባለ ትዳሮች ነን። ምን ቢፈጠር ችግራችን ራሳችን መፍታት ነው መሞከር አለብን እንጂ የሰው መስጠት የለብንም። ኪራይ በህይወቱ ብዙ ነገሮችን አስተናግደዋል። እሱን መርዳትን ሞክሪ፣ አትፍረጅበት ይላሉ። አዎ ኪራይ ከሀዘኑ በቅጡ ራሱ አላጋገም። እስኪ አስቡ እስኪ በዚህ በትንሽ ጊዜ ውስጥ እናቱን አጣ። ምንም ቢልሽ ምንም እንዳትዩ። ኧረ እሱ ከጎኔ ይሁን እንጂ እኔ ምንም ነገር ቢላኝ ምንም አይመስለኝም። ብቻ ይህ ይሄ አታውቂኝም፣ አታገኝም የምል ቃላቱ እሱ ነው የሚሰብረኝ እንጂ እኔ ችግር የለም እሱ ብቻ ደህና ይሆንልኝ እንጂ ትላለች ፅናትን ማለት ነው። ኪራይ እንግዲህ ጓደኛው መኪና ውስጥ ነበረ። ጓደኛው ላይ መጦ መኪና ውስጥ ግብት ብሎ ገብተዋል ማለት ነው። የማትገኝ መስሎኝ ነበረ። አባ ተረጋጋ እንዴ። ያመሃል እንዴ? ቆያንተ ማነክ ቅዱስ ነኛ ነገርኩህ እኮ የነገሩ እንደዛ ሰክራህ ቤት በቁል ልታስታውሰኝ አሁን አታስቀይስ። ስልኬን ስጣኝ ባክህን። ስልክህማ መኪናው ተይዛ ነበረ እሷ ለማስለቀቅ ስል ስጦሃቸው። ያመሃል እንዴ አንተ? ቆይ ስልክ ምን ያደርግልሃል? መኖር አልፈልግም አላልክም እንዴ? ልታሳብደኝ ነው እንዴ ዛሬ? እውነቱን ነው ስነግረህ ለምን ታብዳለህ? ትናንት ልትሞት ነበረ። ዛሬ ግን አሸጋገርኮክ እንዴ ያለ ኪራይ ይሰቅበታል ራስህ እንደ ነፍስህ እያየህ ባል ሆነ አንተ አላመሰገንከኝም እንጂ የዛሬዋ የዛሬዋ ጀንበር ልታይ አድርጌክ ነበረ። ቆይ ስልኬ ከሌለ ለምን ጠራከኝ? ቀን ሙሉ ኮንቲ ትፈልግ ነው አልኩት። ምን ነው ደክሞህ ነው? አንተ ሰውየ ግን ያ መሃል ለምን ነው አይደክመኝ? እኔኮ ነገር እንደዚህ ስትና ደልገር ሞይ ነው ነገ እንደማኖር በምን ታውቃለህ? አንደኛው መቼ እንደምንሞት አናውቅም። ሁለተኛ ደግሞ ራስህ ልታጠፋ ስለሆነ ከዚህ በኋላ ራሴ እንደመጋዘል በምን ታውቃለህ? ራስ ወዳድ ስለሆንክ ማለት። ማነው እራስ ወዳድ ይላል ኪራይ። አንተ ማለት አልገባኝም። እንደዚህ ተጨንቃ መቶ ጊዜ ስደውልልህ ፍቅረኛ እያለችህ ጥላት ልትሄድ የሞከርክ ስለሆንክ በጣም ራስ ወዳጅ ነክ። እሷ አይደለችም የደወለችው። ቆይ እሺ፣ እሷ እንደወለች በምን አዋክ? መቼም ከሷ ውጪ ህይወቴ ብለህ ሴፍ የምታደርገው ሌላ ሰው የለም ይላል ከዛ ባ ነው ተስፋ የቆረጠ እንደዚህ ነው የሆነው፣ ይላል። ቆይ ማነህ? ለምንድን ነው እንደዚህ የምትናገረው? እንዳንተ አይነት ሰው ሳይሆን ብዙ ማናገር ያስደስተኛል። ምክንያቱም እቺ ደካማ ዓለም ደካማ ስለሆንን ይላል። እሺ አሁን የሆነ ቦታ ለውሰድክ ብሎ ተያይዞ ሁለቱም ወደ ሌላ ቦታ ይሄዳሉ ማለት ነው። ወዴት እንደሚያመሩ እና ወዴት እንደሚሄዱ አናውቅም ያው የፈረደበት መጠጥ ቤት ይሆናል ማለት ነው ሰናይትን ተኝታ ነበረ እንግዲህ ሄኖክን መቶ በር ያንኳኳ ነው ኧረ መጣሁ በሩን ልትሰብሩት ነው እንዴ ኧረ ቀስ በሉ እያለች ሰናይት ያው እግሯም ስላመማት ፈቀቅ ፈቀቅ እያለች ሄዳ በሩን ስትከፍት ይህንተ ከሲስ መጣ እንዴ እያለች በሩን ትከፍተዋለች ማለት ነው የሄኖክን ማለት ነው ከዛም በኋላ ከዛም በኋላ ከፈተች እና ገባችና ምግብ በላህ እንዴ? እኔ ምልህ ምን አቺ ምትይ ምንድን ነው? አራበህም እንዴ? አሁን በላሁ። ምን ነው አፈር ብላ ትለዋለች በውስጣው። ምን አልሽኝ ይላታል። ምንም ትለዋለች ሰናይትን ማለት ነው። ምን ለማለት ፈልገች ነበረ? አራ አኔማ በምን አቅሜ ምግብ የሰራሁትን በኮሰረት ነው። ከዛ እህ ያለ ትላለች ለማንኛውም ስራ ልኝ ብትኝ እምቢ አለልሽም። እናቴ የሴት ልጅ ክብር ያለው አስጠነቀቀኛለች። መጣሁ ያለ ተነስቶ ወደ ኩሽና ምግብ ሊሰራላት ያመራል ማለት ነው። እንዶም ምግቤ ልብላ እንጂ እንዴት አድርጌ እንደማስወጣ እኔ ያውቃለሁ ብላ ጽናይት ርስ በራሷን ታራለች። እዚህ ጋር እንደምትመለከቱ ጽናትን አሁን ኪራይ መጠጥ ቤት ሆነዋል አልመጣም ማለት ነው። ጽናትና መራዊትና ናሆምን በጣም ተጨናንቆ እሱን እየጠበቁ ነው። እሺ አሁን ይሄ ልጅ በዚህ ሰዓት የት ገባ ነው የሚባለው። እኔ አላቅም እኔ ምንም ነገር ይኸው መጣው እያለ ልጅ እስካሁን አልመጣም። ኬላ የሆነ ነገር ሳይሆን አይቀርም። በቃ ሲመጣ ተረጋግተን እናወራዋለን። እያሮ እርስ በራሳቸው ይመካከራሉ። አንገርፈውም፣ ህፃን ልጅ አይደለም እንግዲህ ምን ማድረግ አንችልም እያሉ ነው ማለት ነው። ከዛ በኋላ ይሄውም እንደሰከረ ጓደኛው ይዞ መጥቶት እነዚህ ተዋቸው ባክህ፣ እነዚህ ካዲናቸው እያለ እሱማ፣ ልክ ነህ እያለ ጓደኛው። እንግዲህ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱም። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ለማድረግ ቤተሰብ በአክብሮት እንጠይቃለን። መልካም ጊዜ ይሁን ላችሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁም ስናበታለሁ ማለት ነው። እንግዲህ የኪራይ ነገር ያሳስባል ማለት ነው።